ዛግ የተሸወድከው እኮ አንተ እግዚአብሔር ኢትዮጵያዊ መሆኑን ታውቃለህ። ይህንን እናንተ ክርክር እንግባ እንተ እንግባ ሰምቻለሁ ሰምቻለሁ። ኢትዮጵያዊ ነው። እሱን ነበር የሚባለው አሁን በኦርቶዶክስ ጉዳይ ሰምቻለሁ ሰምቻለሁ። ነው የምንለው ኢትዮጵያዊ ነው። አዳም ኢትዮጵያዊ መሆኑን ይህንን እንከራከር፣ በዚህ ዲቤት እንግባ እናንተ ኧረ ሰምቻለሁ። ከልጅ ልጅ ይቀበላለሁ ብለው ከሆነ ስላሴ የስጦታ ሰጥተውታል ለአዳም ሲያገባ ሔዋንም። እግዚአብሔር ኢትዮጵያዊ ዛሬ ላይ ህዝብ በዝቶ እንደዚህ እግዚአብሔር እንትን አደርጋችሁት እንጂ ኢትዮጵያዊ ነበር አዳምም። አፈረደበት። እስካሁን ድረስ ምንድን ነው ጉራጌና ትግሬ ነው ሲባል ያልሰማሁት? ታድያ አልሰማሁም። አማራ ነው ብለውታል። ጎጃም አካባቢ ነው የሚኖረው ብለዋል። ደግሞ ማነው ፕሮፌሰር እዝቅኤል ገቢሳ? ደግሞ ምንድነው የመጀመሪያው ሰው ምንድነው ያለው ከውሃ ስለወጣ ከውሃ ነው ወጣው። አዎ ከውሃ ነው ወጣው። አዳም ብሎ ኦሮሞ ሆኖልሃል። አዳም ኦሮሞም ነው አዳም አማራም፣ ሌሎቹ ብሔር ብሔረሰቦች ለምን ደፈዘዙ? ነው ነው ይሄ አረ ከብሔር ብሔረሰቦችን የሚያሳዝነኝ፣ አትሊስት ከኛ አገር የተወሰነ ደርሶታል። ሌላ ዓለም አትልም ድርሚ፣ ሌላ ዓለም ይሄ ጉድ፣ አንድ ቻንስ የለውም። አንድ የዲቪ ሀሳብ አልታላ አዘጋጅ ኦርቶዶክስ እንዳለ ሰብሰባ በላችሁ እኮ እንደንትን አተሳሳቱ አተሳሳቱ። ለዚህ እኮ ነው ወደ ዓለም ሁሉ ሂዱ የሚለው የተጠቀሰው። ለዚህ ነው እኮ ሕዝቡ እግሩን ሰብራ አስቀምጠው፣ እንዴት ይሄድ በየገዳም አስቀምጠው፣ ሊሄድ ነበር እኮ ሰውን ገዳም ሰብራ ሰብራ አስቀመጠችው እንዴት ይሄድ ኢትዮጵያ ያልቻለችው ጉድ የለም። በእውነት ደግነቱ ቋንቋችንን ከኛ ውጭ ማንም የሚያውቀው የለም። በዓለም እንደዚህ እንደ ፈረንሳይኛ፣ እንደ አረብኛ፣ እንደ እንግሊዝኛ ኢንተርናሽናል ቢሆን ማርያም ያጣየ ልጅ ናት ብለዋል እዚህ። ኧረ የዓለም መሳቂያ ነበር። ምን ሆነው በእውነት የዓለም ዛሬ ደግሞ ሲምናሉ ኢትዮጵያውያን እያሉ የነጮች እናቶች ሁሉ ካፌ ቁጭ ሲሉ ማፍን እየበሉ ነበር የሚዝናኑበት። እና ቆኤርም የአንተኮ ችግር ስለማታነብ ነው። ዋልድባ ገዳም ውስጥ ታሽጎባቸው ያሉ የድንጋይ ቆብ የተሰፋላቸው እንዳሉ ታቃለ ኢየሩሳሌምን በቁጥጥር ስለሚያውቁኮሜዱ አታነቡማ። እናንተ አታነቡ። አንብቡ የምንለው ለዚህ እኮ ነው። አይኑ ፈጠረኩ ይዛን ከን ራሱ ሲነግረው ግን የለ ነገር የድንጋይ ቆብ ተሰርቶላቸው አቤቱ ጌታ ኮማንዶዎች ናቸው፣ በቁጥጥር ስር ኢየሩሳሌምን የሚያደርጉ ቴዎድሮስ የሚባለው ሲመጣ ቴዎድሮስ በቁጥጥር ስር የሚያደርጉ እናንተ። ኧረ ተው እንደው አታነቡም እኮ ችግሩ እኮ ተቸገሩ። ወደ የእናንተ ተጽዕኖ ፈጣሪዎች ሁሌ በዚህ ሰዓት ለምን ላይ የማይገቡት አካላችሁ እየጠጡ ስለሆነ ናቸው ሁል ጊዜ እኛም በዚህ ሰዓት ታገኙናላችሁ አይደል? በቃ እነሱ እየጠጡ ስለሚሆን አይገቡም። ሶስት ሰዓት ምናምን አራት ሰዓት ምን ምን ጎፈሬ ሲያበጥሩ አይደለም፣ ሲጠጡ ነው፣ እየጠጡ ነው ትምትል አንዳንዴ ልብ እንደሚያደርጉ ትዝ ይላችኋል። ያኔ ተመስገኔ ጌታ ጠፋ ከሚዲያ ብላችሁ ገንዘብ ልታሰባስቡ ስትል ጉሮሯችሁ ላይ ቆምኩባችሁ ጊዜ ጉሮ ይሄማ በእንዲህ ከቀጠለ ብላችሁ እኮ ነው። በጣም የሚገርማችሁ ተመስገን ጌታ ጠፋ ምናምን ብሎ ያካክ የዘራፍ ሲሉ ተመስገን ጌታ የት እንደነበረ ታቃላችሁ። የዛኔ የሆነ ካፌ ውስጥ ቁጭ ብሎ ቡና እየጠጣ ነበር። ቡና ልደተ ቃል ትዝ ይላችኋል የዛኔ። አዎ እውነት ነው። እኔም አላገኘሁትም፣ ተደዋውለን ምናምን አብሮት ነበረ አብሮት አብሮት ቡና እየጠጣ አቤት ግን የማጭበርበር እና የማታለል ጥግ። እኛ ፎቶን የተላከልን ከዛው ቪዲዮ። አንዳንዴ እኮ እውነት ወፈፊ እኮ እውነት እውነት ነው የሚያወራው። አንዳንዴ እንትና እኮ ደግሞ አስተባበለ። ሰምታችሁት ነው፣ ደምረው እኔ ፓስተር አይደለሁም ብሎ እንትና አናዘዘው እኮ ያኔ መድረክ ላይ የሀያ አመት ፓስተር የተባለው ማለት ነው። ማን ነው አይደለሁም ያለው ደምረው? የት ነው ያስተባበለው? ከሶፊያጋዛው መድረክ ላይ አፉን ይዞ የለን እሱማ፣ እኮ እዛው እኮ ያስተባበለው። ናይቭ ከሆነ ያስተባበለው እዛው ወይ ብሎ ህዝብ ዛለት አፉን የያዘ እኮ ደንግጡ፣ ሳቁ መቶ። እኔ እሱ ቪዲዮ ግን ሪል ነው። አፉን የያዘ እኮ በእጁ ሳቆ መቶ። በመድኃኒዓለም ቤተክርስቲያን መድረክ ላይ በዚህ አይነት መልኩ በጣም በጣም እንደው ስታስቢው እንደተቋም ትልቁም ብድና ትልቅ ትልቁም ብድና ከሆነ የአመት ፓስተር ቸርቹን ዘግቶ መጣ ምናምን ብለሽ ህዝቡ ላይ ስትቀልጅበት ህዝቡ አሁን ነገ እንዴት ነው የሚያምልሽ? ደስ ይለዋል ህዝቡ፣ ደስ ይለዋል። ውሸቱም ያስደስተዋል ላይክ የሚያመጣው ኢፌክት ምናምን ያለ ስለሚመስለው ግን ይታዘብሻል። ገባሽ? ሃይማኖትሽን በምን እንዳቆምሽው ሳስብ ህዝቡን ዝም ብለሽ በንትን በፊኛ በምናምን እያፈነዳዳሽ ገባሽ? በርችት እየተኮስሽ ሃይማኖቱን እያቆየሽ እንደሆነ ይገባዋል። ሰው ምን ይገባዋል? አጠገቡ እዚያ ቁጭ የተደረደሩት ልደት፣ እነዘ ማርያም ተንፈስ እንኳን አላሉ። የውሸት እንደሆነ አልሳቁም እንኳን። ሀሰቱ አስደፍቷቸዋል አንገታቸው እና በዚህ ልክ በመምህር ደረጃ ሲነገር በጣም እኮ ነው የሚያሳዝን። በድነት ላይ አተኩለን ስለምንሰራ ነው ሞር ፎከስ የምናደርገው። እንዲጠቃቀን ነገሮች ላይ ፎከስ ብናደርግ የሁልሽ ቤተክርስቲያኒቷ መሪዎቿ በጠቅላላ በቃ ግልጽ ያለ ሁሉም ማለት ባይቻልም አብዛኞቹ እንግዲህ ያንን መምህር ጨምሮ ፈጣጥ የሚደብር ላይ እንደዚህ አይነት ውሸት ይደብራል። በተለይ አለ አለሽ የሆነ አስታርቃለሁ ብዬ ዋሽቶ የሚባል ወንጌል ምንም የማያውቀው ደግሞ የሆነ የምትይው ነገር አለገባሽ ምንም ወንጌል አያውቀው። ዋሽቶ ማስታረቅ የሚባል ነገር ግን እንዲህ ብለው እንትን የሆነ ያስለመዱት አለ ሕዝቡ አሁን ሆነሁ ፈጣጥ አደረጉት። ላይክ ምንም በ የመጣ የምጣ በቃ ተነቅቷል። እንዴት አርገና ትርፍ ነው የደረሰብንን ዳሜጅ እንዴት እንትን እናድርግ ነው እና ይሄ እኔ በጣም አዝናለሁ። እኛ በእርግጥ እንዲህ ዐይነት ነገሮች ተነቃቀ ነገሮች ላይ ፎከስ አናደረግም፣ እንጂ መነንዬ አረ፣ ይሄ በጣም አደገኛ ኮሸት ነው። እንዲሁ በጣም ሰውየው ሊዋረድ ይገባል። ያ ማነው ቢባሉ መምህሩ የተባለው ያ ጥቁር ሰውዬ ማርያም የተሰጠ ጳውሎስ መልካ ስላሴ ይባላል። አዎ እኮ የድሮ ሰባኪ ነው። በጣም የቆየ ሰባኪ ነው። ያውቃል ተብሎ የሚጠበቅ ሰው ነው እና ምንድነው የሚሰብከው እንደ አሁን ምን ሰብኮ ኖሮ ነው? በዚህ ልክ እኮ ከዋሹ እስከዛሬ ያልዋሸዋቸው ማለማለት እኮ አይቻልም። ያው በገድል ህፃናት የዋሸዋቸው ሞር የባሽቸው ነው። ስለዚህ ለቆመ እንደዚህ መዋሸት ኢየሱስ መላን እኮ በኦርቶዶክስ የተለመደ እኮ። ገድል እኮ የተፈጠረ ነገር እኮ አይደለም እኮ። የተጻፈው እኮ ውሸት እኮ ነው የሚጻፈው እኮ። ይሄ ይሄ ለዛውም ለዛ እኮ ነው። ገድሎችን አንብባችሁ ከሆነ ስፔሲፊክ ቦታ ታይም እና እንትናን አይገልጹም። ታውቃላችሁ አለ የሆነ ከለታት አንድ ቀን ብለው ነው የሚጀምሩት። የሆነ ጊዜው እና ቦታውን አይገልጹም። ስለዚህ የሆነ ውሸት ይሄ። የተለየም ያንን አካባቢ የሚቆጣጠረው ነው። ግን እኔ የሚገርመኝ ማለት ማለት እግዚአብሔር መቼም፣ እግዚአብሔር እንዳለ የሚያምን ሰው ባይዘወይ እግዚአብሔር እንዳለ ሰዎች መንገዱን አያውቁም እንጂ አንድ ፈጣሪ አንድ የሁሉ ፈጣሪ ክሬተር እንዳለ በየትኛውም እኮ እምነት ውስጥ ሰዎች ያምናሉ። መንገዱ ነው የጠፋቸው። ለዚህም ነው ክርስቶስ እኔ ነኝ መንገዱ ብሎ ያለው። ራይት ወይ ነው እንጂ እግዚአብሔር አንድ ክሬተር ፈጣሪ እንዳለ እኮ ቤት በስላም ብትሄዱ በሌሎቹም ብትሄዱ አለ እኔ የሚገርመኝ ፈጣሪ ወይም ደግሞ አምላክ እንዳለ የሚያምን ሰው ውሸት የሚነገርበት ቦታ ሆኖ እንዴት መሰንበት ይችላል? ማለት እዛ አካባቢ የሄዱ ሰዎች ሲዋሽ፣ ማለት ምንጊዜም የውሸት አባት ሰይጣን ዲያብሎስ እንደሆነ ይታወቃል። ውሸት ከእግዚአብሔር አይደለም፣ ከሰይጣን ነው። እኔ የትኛውን ቦታ ሄጅ ውሸት ካለ እግዚአብሔር ከውሸት ጋር እንደማይተባበር ወይም ደግሞ አንድ በቃ እንደው የሆነ ውዝግብ ውስጥ እንኳን ከገባው እውነተኛው አምላክ ውሸትን እንደማይፈልግ ልቦና ያውቀዋል። እዛ ቦታ የሄዱ ሰዎች በውሸት የተመሰረተ እንትን ሲሰራ እንዴት ሕሊናቸው ለደቂቃ እዛ አካባቢ እንዲቆይ እንደፈቀደላቸው በጣም እደነቃለሁ። ሳይነገር ይኖረ ነው እውነት እኮ ኖ ኖ እሱን አደለም የምልሽ፣ እውነትን አይተው የሄዱ ሰዎች ደሴም እዛ ቦታ ሀያ ዓመት ፓስተር የተባለው ሰውዬ ከእውነት አልገባውም። ሲጀመር ከጀምሩ እኔ ነው እንደዛ አቅም ክዶ የሄደ ነው የሚመስለኝ። ክርስቶስን አያውቅም ልንለው አልገባቸውም። ሲጀመር እውነት መቼ ቆይ እውነት አልገባውም ብያለሁ። ነው ቀሲሱ የሚሉትን ስሟቸው። ቀሲስ ደግሞ ወዲህ በኩሉ ማቴዎስ እና ማርቆስ ይሳሰጥ ይላሉ ጥርልቴዎስና ማርቆስ ላሙማቴዎስና ማርቆስ ይላተማል እርስ በርሱ ኤብን የቁጥር እራሱ ስህተት አለባት ይላሉ። እንዲህ ናችሁ እንግዲህ እነዚህ ሰዎች ኑ የሚሉን ማለት ነው። ማቴዎስና ማርቆስ ይሳሳታል ይላተማልን ኤብን በቁጥር ጭምር ይላሉ። አይገርማችሁ! ቀሲሱ ናቸው እንደዚህ የሚሉት እንግዲህ የቀሲስ አንደኛው ዳቆኑ ረከሰ ነው፣ ስልሳ ስድስት ይላል። አንደኛው ያ ደግሞ ባለ ፂማሙ ደግሞ ልጅየው ሰማኒያ እንዳዱ የተሳሳተ በእርግጥ የኦርቶዶክሷ ሰማኒያ እንዳዱ በሁለት ሺህ አሳተመችው። በእርግጥ ስህተት ነው እሱ መጽሐፍ ቅዱስ አይደለም። ለይተው ግን መናገር ነበረባቸው። አሁን ማቴዎስ እና ማርቆስ ይላተም ታገኙታላችሁ። ለዛው እንዲያውም የቁጥር ሁሉ ስህተት አለበት አይደለም የቃላት የቁጥር ይላሉ ዲያቃሲሱ ማለት ነው። እንግዲህ መጽሐፍ ቅዱስ የእኛ ነው የሚሉት ማለት ነው። ለምንድን ነው ይህንን የሚሉት? ምክንያቱ ለምንድን ነው ብለሽ ብጠይቂ የእነሱን ገድል መዘበራረቅ እንትን ለማድረግ ለማዳን እኮ ነው ይህንን የሚሉት። ህዝብ የማይታወቀ ነው፣ ግን በዚህ ልክ ነው የሚቀጥፉት። ከገድል እና ድርሳናቱ የሃይማኖት መከራከሪ አይደለም እያሉ ይሉና፣ እዚህ ጋር ደግሞ መጽሐፍ ቅዱሱን ልክ አይደለም ሲሉ ለይተው እኮ ነኝ። አሁን የኦርቶዶክስ ያሳተመችው ሁ ሁ 198 ትክክለኛ መጽሐፍ ቅዱስ ነው። ከተጨመረው ውጭ ከ15 ውጭ ስልሳ ስድስቱን እንጠቀመዋለን። ትክክል ነው አይደለም ብለን አናውቅም። አስራ አምስቱ ተጨማሪ ውጭ ለይተን ነው የምናወራው። አክሴፕት የ ሁለት ሺህ የታተመው እሱ ለይተው እኮ ቢናገሩ ይስ ኦኬ ችግር የለውም። የእኛ የ1922 ህትሙ ችግር አለበት ቢሉ አንድ ፊቱ። አሁን እነሱ መጽሐፍ ቅዱስ ስህተት አለበት፣ እርስ በርሱ ይጋጫል፣ ልቅ ስህተት አለው፣ ተበርዟል ካሉ ሆል ነው መጽሐፍ ቅዱስን እየተቹ ያሉት ነው። ስለዚህ ምን ይሆናል? ይሄ ከኦርቶዶክስ የወጣ ሰው ሙስሊም እየሆነ ነው። ምን አለ ሲባል መጽሐፍ ቅዱስ የላችሁም። በየትኛው መጽሐፍ ቅዱስ ነው አሁን እናንተ ከሙስሊም ጋር የምትወያዩት? ኢብን ከእኛ ጋርስ የምትወያዩት? መጽሐፍ ቅዱስ አንዱ እርኩስ ነው ይላል፣ አንዱ ይጋጫል ይላል፣ አንዱ የተሳሳተ ነው ይላል። ምን አይነት ግን ጉዶች እንደሆናችሁ እኮ እኔ ምን ላይ እንደቆማችሁም አይታወቅ። ሰው ባይሰልም እኮ ነው የሚገርመው በዚህ ልክ። እና ቀሲሱ ናቸው እንግዲህ እንደሚሉት ይጋጫል፣ እርስ በርሱ በቁጥር ሳይቀር ይላሉ። መቶ ትውልድ ግን እስከ መቶ ትውልድ ነው የሚለው። አንዳንድ ቦታ ላይ መቶ ጊዜ መቶ ጊዜ መቶ አንድ ሰው ቢኖር ስንት ሺህ ነው አመት የሚሆነው ኖርማሊ፣ ሲኦል የገቡትም ምድር ላይ የተፈጠሩትም ተቆጥረው ገነት የገቡትም ተቆጥረው አሁን የሚመጣው ራሱ ገና ወደፊት የሚወለደው ሁሉ ድኗል። ቁጥሩ ሞልቷል። ኦልሬዲ የዳነው በኦርቶዶክስ አስተምሮ በትውልድ አቆጣጠር ከሄድን በየገድሉ የሚያወራው ትውልድ ሲደመር በዓለም ላይ የተፈጠረው 8 9 ቢሊዮን ሲደመር የሞተው ሲደመር ገነት የገባው ሲኦል የገባው በጠቅላላ ድኖ አሁን አዲስ የሚመጣው ራሱ የሚድንበት ገድል ያላት ኦርቶዶክስ። ታዲያ ስራ መስራት ለምን ያስፈልገናል? እንደዚህ እንትን በቃል ኪዳናቸው መቶ ትውልድ ከዳነ ና ወደ ታችም ይሄዳል። ከኔም የሚያልፍ ይመስለኛል። እ የተገባላቸው የካህናቱን የቤት ኪራይ ማን ሊከፍል ነው? የካህናቱን የቤት ኪራይ ማን ሊከፍል የልጆቻቸው ሴት ትምህርት ቤት ቤታቸውዳማቸውአዳጅማቸውአንተ እኮ ችግር አለብህ። እንደዛ ነው እንደዛ አይደለም። ተው፣ ምን እንደሆነ ታውቃለህ? ይሄ ወንጌል ከጥቂት ጊዜ በኋላ ይጠፋል። የኦርቶዶክስ የሐሰት ወንጌል የኢትዮጵያ ኢኮኖሚን በመለወጥ ብቻ ይጠፋል። ታውቃለህ አይደል? አንዳንዴ ወንጌል ራሱ የማያስፈልገው ውንብድና አለ። ወንጌል ለአንዳንዱ ውንብድና ወንጌል አያስፈልገው፣ የህጋዊ እርምጃ ብቻ ነው የሚያስፈልገው፣ ወይም ደግሞ አገሪቷ ላይ የስራ ወዳድነትን መፍጠር ነው የሚያስፈልገው። አንዳንዱ አንዳንዱ መንፈሳዊ በሽታ አይደለም ገባ ለሁሉ መልስ እንደሆነ ወንጌል እናውቃለን። ግን ለአንዳንዱ ሌባ ወንጌል አትመሰክረውም። ገባ? እሱን ሸቤ ነው የምትከተው። ሸቤ አስተምረው። ዳጊ ግን ጠንከር ትላለህ። ጠበል ጣዲቋን፣ ጠበልጣዲቋን ተዋት። ጠበልጣዲቋን ብቻ ትቶ ሌላው ቢቀር እንኳን እቺ ተበልጣድ ኳን ባይሆን ለምን ይመስላል ሊሆን የምልጃ የዝክር የምናምን እ ሁሉ ጣጣ ስዕል አድኖ ምናም ቢዝነሷ ጧፏ ምናም በጠቅላላ ኢትዮጵያ ውስጥ ብቻ ያለችው ለምንድን ነው ግብፅ እንኳ ዋና እንትን ሜንተር ነች እ የኦርቶዶክስ ሜንቶር ነች አይደል ግብጽ የኦርቶዶክስ ሜንቶሯ ግብፅ ጋ የሌለው እኛ ጋ ብቻ አለው ለምን ይመስላል ገባ ኢኮኖሚ ኢኮኖሚው ራሱ በህዝቡ ላይ የፈጠረው እንትን አለ ያ ማለት ሰው ሁሉም ሰው ስራ ይጠላል ማለት ባይቻልም አብዛኛው ሰው ለስራ ብሎ ፈቃደኛ ቢሆንም አሁን በዚህ ሰዓት ስራ በጣም ከባድ ነው። እንኳን እዛ ሀገር የሰለጠነው ሀገርም ሰርሰርተህ ያን ያህል በቂ ነገር እንትን የሚባልበት አይደለም። ስለዚህ ለምንድን ነው ኢትዮጵያ ውስጥ የነገር ተስፋፍቶ እስካሁን የቆየው? ሰው እንትን ያለው ለምንድን ነው ጠንቋይ የእግሩን እንደዚህ ዘርግቶ የሚቀልደው በሰው? ለምንድን ነው ካለው የኢኮኖሚ እንትን አንጻር የሰርቫይቫል ኦፍ ተፊተስት በሚባለው እንትን ምክንያት ኤኮንትን ሲስተም ውስጥ ሰርቫይቭ እንድታደረግ የሚያደርግ ራይት ነው። መበላላት ነው። መበላላት ቴክኒኩ ደግሞ ምንድነው መሰለ፣ በሐሰት ትምህርት መብላት፣ በሐሰት አስተምሮት፣ በሐሰብት መጽሐፍቶች፣ በምናምን መብላት ህዝቡን አለብ። ምክንያቱም ሰርተህ የምትዘልቀው አይደለም። አሁን ኢትዮጵያ ውስጥ ያለው ኢኮኖሚ እንትን እና ህዝቤን ያን ያህል እየተሳደብኩ ሳይሆን ህዝቤ ስራ ካገኘ የሚጠላ ነው ብዬ ሁሉም አላስብም። አይጠላም። አንዳንዱ ስራ እየፈለገ ስላጣ ነው። ያን ያህል እንትን አይደለም። ግን የሚቀለው የሚቀለው ዝርፊያው፣ ውንብድናው ኢቭን በመንፈሳዊ ባልሆነ መንገድ ስታየው አሁን እንደ ድሮ አይደለም። በጣም ሃንጉ በዝቷል። ዘረፋው ምናምን እንሰማለን፣ እዚህም ብንሆን እናያለን። ለምንድን ነው የተስፋፋው? የአገሪቷ እንትን ለሌላ ሀገር ሲከብድ፣ ኢትዮጵያ ደግሞ በለጠ እየከበደ ይሄዳል። ስለዚህ በሃይማኖቱም ላይ ጫና ያመጣል። ገባ ካህናቶች አሁን ከዛ ወጥተው ያ ቤተ ክርስቲያን ቢዘጋ፣ በዛ ጻድቅ ይገኛል የተባለው ትሩፋት እንደሌለ ሰው ከተረዳ ፊቱን ወደ ስራ ሊያዞር ነው። ሰው ገባ ቤተክርስቲያን ሄዶ ከዚህ በኋላ ለመሻወድ ፈቃደኛ የሆነ እንኳን ለቤተክርስቲያን የሚበላው ይቅርና ለራሱ የሚበላውም ከሌለው ካህናቱ they will come up with something to ገባ ሰውን ለመዝረፍ በቃ አዳዲስ እንትኖች መገለጣቸው አይቀርም። ያኔ ደግሞ ሰው ይመረራል። ትናንት የተበላው ሳያንስ አሁን ደግሞ አዲስ ዘረፋ መንገድ ይዘው መጡ ብሎ እኛ ስርም እነሱ ስርም የሚርመሰምሱትም ያው እንትና እኛም ጋር እኮ አሉ። እኛም ሰፈር አሉ እነ ባለ ዘይቶች እነ ባለ ገስታውሶች አሉ እነዚህ እነዚህም ያው ከነዚ ያልተናነሰ ቃል ኪዳን አለን። እኔ ካልጸለይኩልሽ፣ እኔ ስጨነልሽ፣ እኔ ስነግርሽ፣ እኔ ትንቢት ካመጣውልሽ መልእክት ከ አሉ። ዘረፋው ሁሉም ጋር ነው። ሙስሊሙም ጋር ይኖራል። የትም አለ። ስለዚህ ይህንን ሁሉ የሚለውጠው አንዳንድ ጊዜ የአገሪቷም እንትን ኢኮኖሚትን ሊቀየር ሰው እንደምንም ብሎ ስራ ፈጣሪ ቢሆን ይህን ስራ አጥነት እንደምንም አድርጎ መመከት ቢችል ለተረት ጊዜ አይኖረውም። ገባ እንኳን ገድል ለማንበብ ሰው ህይወቱን እ በስነስርዓት የሚመራበት አሁን ጊዜ እያልኖሮ ይመጣል። ግን ጠንቋይ ቤት ብዙ ሰውን የሚያንበላለ ሰው ጠንቋይ ወዱ አይደለም ልል ነው ገባ። ሰርቫይቭ ማድረግ አለበት። ሰርቫይቭ ማድረግ ስላለበት ጎረቤቱን ገድሎም ቢሆን መኖር ስላለበት ድፋልኝ ለማለት ይሄዳል። እና ወደ ገድላቱ የሚያመዝነው ገድላቱ ሞር ሪኳየርመንታቸው ቀላል ነው፣ ቀላል ነው ገባ። የሆነ ነገር አጫጭሰ አተላጠጥተ ምናምን በቃ ትጸድቃለህ የሚለው ይሻላል፣ እዚህ መጥቶ ሁልጊዜ በጽድቅ መኖር የሚለውን ሪኳይርመንት ፎሎ ከሚያደርግ እና ስለ ዘላለም ህይወቱ አይደለም እየራበው፣ ስለ ዘላለም ህይወቱ አያስብም። ብዙ ሰው ያ ነው እና ብዙ ነገሮች ይለውጣል ነው እና ኢትዮጵያ ውስጥ እንደዚህ አይነት ማላገጡ የበዛው በህዝቡ መቀለድ የበዛው ኦርቶዶክስ የተመቻት ለዚህ ነው፣ ሐሰት ትምህርቷ የጸደቀላት። ያው ከዚህ በኋላ እንኳ እየፈረሰ መጥቷል፣ እግዚአብሔር ይመስገን። በእነዚህ ባለፉት አስር አስራ አንድ ዓመታት አስር ሁለት ከዛም በፊት የጸደቀላት የነበሩት ነገሮች መድረቅ ጀምረዋል። ግን ጥሩ ይዞላት የነበረው ለምንድን ነው? ህዝቡ የትምህርት የስራ እድሎች ገባ። እንደገናም የቴክኖሎጂ የምናምን እድሎቹ በጣም ጠባብ ስለነበሩ እዚህ ህዝብ ላይ መቀለድ ይቻላል። ገባ። ከእንደዚህ አይነት እንትኖች የራቀን ህዝብ ትቀልድበታል፣ ለመዝረፍ ይቻላል። ህዝቡ ግን ከነቃ በኋላ አሁን ዩኒ ማኛን ስታየው ከዚህ በኋላ ምን ብለህ ነው የምታታለው? ብዙ ነገሮችን በራሱም በጌታም ጸጋ መርምሮ ደርሶበታል። ወደኋላ ላታለ ብትለው ሙድ ነው የሚይዝበት። አሁን ያን ልጅ አስገብቶ በቃ እየሳቀበት ነበር። ከዚህ በኋላ ታታለኝ አትችልም እያለ ነው። በቃ ስለ ክርስቶስ ሳምራ የሚነግረውን ተረት እየሳቀን የሰማው ምክንያቱም በቃ አንድ የከበራለ በራለ ነው ህዝቡ። አሁን አንድ የከበራለት በኋላ ምንም ብትለው አይሰማም። ይህን ተረት ዘርበል ነው የሚል እስካሁንም አንተ ቤት የተመላለስኩት ጠንቋይ እኔ እንትን ይለኛል፣ ገድሉ ይጠቅመኛል ብዬ አይደለም ግን ከማህበረሰቡ እዚህ ድህነት ላይ ብገለል፣ ከድር ብገለል ምናምን የሚለው የኑሮው ጫና ስላለ ነውና፣ ብዙ ማለት ይቻላል። ኦርቶዶክስ እንግዲህ ከዚህ በኋላ የህዝቡ ድህነት ነው የአንቺ ተስፋ። ህዝቡ ድሀ ከሆነ ነው አንቺ በሀሰት ትምህርትሽ የምትቀጥዪው። እኛ ፍረሺ ማለታችን አይደለም ግን ሀሰት ትምህርትሽ ከዚህ በኋላ የሚቀጥለው ህዝቡ ድሀ ከሆነልሽ ብቻ ነው። ህዝቡን ግን እግዚአብሔር ብቻ ከታደገው ሰውም ደግሞ ጨክኖ ስራ ፈጣሪ ሆኖ ከዚህ ድህነት አረንቋ የሚወጣ ከሆነ በኢየሱስም ደግሞ ይወጣል። ለህዝባችን እኛም እንጸልያለን፣ ለሀገራችን እንጸልያለን። ያኔ ያኔ የሀሰት ትምህርት እና የኦርቶዶክስ የሀሰት ልምምድ በረ ትቀልዳላችሁ። እኛ ሰፈር የሚርመጠመጠ የውሸት ነቢያት ሁላ ያኔ ጌታ ይረደዋል ማለት ነው። እንግዲህ ያኔ በንሳ እንግዲህ ይመለሳል ወይም የወፍጮ ድንጋይ ታስሮበት ይሸኛል ማለት ነው። እሱ እንደ ግለሰቡ ምጫ